እንዴት ዋላችሁ? ደህና ናችሁ? ከአንድ እስከ አራት ካር ይሄ የትኛው መዝሙር ነው? ይሄ እኛስ? ባንዲራ ይሄስ? ማንኛውም ይሄ አማራ። ስለዚህ ይሄ የኛ ባንዲራ ነው? አይደለም፣ የኛ ባንዲራ አይደለም። ስለዚህ እናጠፋዋለን። አሁን እኛ አማራ ነን። እኛ አንቀበልም? ይሄ እናጠፋዋለን? ቃራ ብግለን ማለት ይችላል። ተፈራረ ከዚህ በኋላ የኛ ባንዲራችን ይሄ ነው። ኢትዮጵያ ሀገራችን አይደል? አረንጓዴ ቢጫ ቀይ ባንዲራችን፣ አማራነት ማንነታችን፣ ፋኖ መከታችን፣ ፋኖ መከታችን ነው። ስንት ባንዲራ ነው ያለን? አንድ ባንዲራ ነው ያለና። ምን አይነት ባንዲራ? አረንጓዴ ቢጫ ቀይ፣ አረንጓዴ ቢጫ ቀይ። አዎ ባንዲራችን፣ ሌላ ባንዲራ የለንም። አዎ ኢትዮጵያ ሀገራችን በሉ፣ አረንጓዴ ቢጫ ቀይ ባንዲራችን፣ አማራነት ማንነታችን፣ ፋኖ መከታችን ነው። አዎ አሁን ደብተር የላችሁ ዩኒፎርም የላችሁ አይደለ? ዩኒፎርም ቢኖራችሁ ደስ ይላችኋል አይደል? ነገር ግን ቤተሰቦቻችን ደህና እንዲሆኑ ያደረጉን እነማን ናቸው? ጠላቶቻችን አይደለ? ስለዚህ ቅድም ይሄ እዚህ ጋ ይሄ የእኛ ባንዲራ አይደለም ብለናል አይደል? ባንዲራችን አያት ቅድመ አያቶቻችን ያቆይን በላብ በደማቸው አጥንታቸውን ከስክሰው ደማቸውን አፍሰው ያቆዩን ባንዲራ ይሄን ነው እኛ የምናምነው፣ በዚህ ነው። ባንዲራችን አረንጓዴ፣ ቢጫ፣ ቀይ ነው። እሺ ሌላ ባንዲራ የለንም። ይሄ የጠላቶቻችን ስለሆነ አጥፍተነዋል አይደለ? ይሄ አጥፍተነዋል። ስለዚህ መምህራን ተማሪዎችን ማስተማር ያለባቸው ማን ነው ይሄን ባንዲራ ማስተማር የለባቸውም። ይሄ ትርክት ነው ጠላቶቻችን የሰጡን አማራን የሚበድል አማራን የሚያሳድድ አማራን የሚያፈናቅል ስርዓት አማራን የሚገድል አማራ ድሃ እንዲሆን የሚያደርግ ስርዓት ነው ይሄን ባንዲራ የሰጠን ሀገራችን ኢትዮጵያን እንድንጠላ የሚያደርገው ስርዓት ሀገራችን ኢትዮጵያ እንድትፈርስ የሚፈልግ ስርዓት ነው ይሄን ባንዲራ የአባቶቻችን ያቆዩልን ባንዲራ አስትቶ በዚህ ባንዲራ እንድናምን ያደርገ። ስለዚህ እኛ የምንፈልግ አያት ቅድመ አያቶቻችን የሰጡን አረንጓዴ ቢጫ ቀይ ባንዲራ ነው። ይህን አንፈልግም አይደለም። ስለዚህ አጥተነዋል። መምህራን ይህን ማስተማር አለባቸው። ይሄ የጠላቶቻችን ትርክት ነው። ጠላቶቻችን ትውልዱ እንዲጠፋ፣ አማራ እንዲጠፋ፣ ኢትዮጵያ እንድትፈርስ የሚፈልጉ ጠላቶቻችን ናቸው። ይህን የሰጡን ይህን አንቀበልም። ስለዚህ ይህንን በማድረግ በየትኛውም ቦታ ያለ አማራ እንደዚህ አይነት የባዕዳን አርማ የገዳዩ ስርዓት አርማ ለትውልዱ እንዳይማር ይህን ትርክት እንዳታስተምሩ ልትተባበሩን ይገባል። እሺ፣ እናንተም እንዳትማሩ ይህን እንዳትቀበሉ እሺ። ስለዚህ ይህንን ባንዲራውን መፋቅ ብቻ አይደለም፣ ይህን ባንዲራ የሰጡን ጠላቶችን ሁሉ ሳይቀር አሸንፈን አሸንፈን እኛ አሸንፈን ከዛ በአመት ሶስት ጊዜ የሚያርስ ገበሬ እንፈጥራለን። ተማሪው በደንብ አሪፍ ትምህርት ቤት ቆንጆ የሆነ ትምህርት ቤት የምትማሩበት ቆንጆ ወንበር ያለው ቆንጆ ብላክ ቦርድ ያለው ቆንጆ ሜዲያ ያለው እናንተም ቆንጆ ቆንጆ ዩኒፎርም ለብሳችሁ ቆንጆ ሆናችሁ የምትማሩበት ትምህርት ቤት ነው የምንሰራ። እሺ፣ እሺ።